አብራችሁ ቤስት ፍሬንድ ባረጋችኋቸው ጓደኞቻችሁ የምትቀኑ ናችሁ። እኔ አይደለሁም ያልኩት። አብሯችሁ የነበሩት ቤስት ጓደኞቻችሁ ይመሰክሩላችኋል። ሶ ወጥተው ሚዲያ ላይ እሷ እንደዚህ ኖ፣ እኔ እንደዚህ አይነት ሴት አይደለም፣ እኔ እንደዚህ አይነት ልጅ አይደለም። አዎ ሰክሬ ነበረ፣ አዎ ጠጥቼ ነበር፣ ላይቭ ላይ ነበርኩኝ። ኖርማል፣ በሰዓቱ አይጂ ላይ ኖርማል ነው። ይሄ ለእናንተ ነው ብርቅ ሆነባችሁ፣ ለእናንተ ነው ግራ የገባችሁ የሀገሬ ልጆች። እናንተ ልክ እንትን ላይ ትላ ማጋሜ ሄሉ በሰላም አጋሚ ምን አመጣው? ተላሙ ብቻ ይበቃል፣ ተላሙ ብቻ ይበቃል እኮ አጋሚ ምን አስጨምረሽ። እና በዚህ ደረጃ አትሂዱ። ብትጣጣሩ ብትሄዱ ምን ብትሉ ብትሮጡ ምን ብትሉ ሊያሾ ሊያደርሱ ክርስቶስን አደርሱም። ሂደናል እኛ የት የት ሂደናል መሰላችሁ? እላ ሂደናል። በጣም ይደናል። አትድከሙ ለማን ነው አትድከሙ። ሊያሾ ትሸማቀቃለች፣ አልሸማቀቅም። በዚህ አጋጣሚ ሊያሾ ብላችሁ ቪዲዮ የሰራችሁልኝ፣ ባጠቃላይ ሊያሾን እናቀፋለን። ሊያሾ እንደዚህ ብላችሁ ስለኔ ልታስረዱ የመጣችሁ ጓደ ሰዎች፣ ባጠቃላይ ቶሎ እንኳን ያላረኳችሁ እናንተ የምትከተሉ ባጠቃላይ እግዚአብሔር ያክብርልኝ። እውነት ትዘገያለች እንጂ አትቆይ ትወጣለች፣ እውነት ለመናገር ማለት ነው። በተቀራ እዚህ ውስጥ መታችሁ የምታብዱ የምትጮሁ ሰዎች ማለት ነው። በደንብ ነው የምነግራችሁ። በደንብ አድርጌ ቂጤን ሰቅዬ ቂጤን ደፍኝ ይጠጣ ነበር። ማንም ምንም አያገቡ ነው። ነገም ነግሬሻለሁ። ነገም ከነጎዳ ሞረስ አቅስ ነበር በደንብ አድርጌ። ማንም ምንም አያገባውም። በእኔ ህይወት ማንም አያገባውም። ከዚህ ሁሉ ላይፌ ከዚህ ሁሉ ላይፍ ስታይሌ ወጥቼ ዛሬ የራሴን ህይወት መኖር ስጀምር ሊያንዲ ናት ብለሽ ልትጠቁሚ ስትሞክሪ በናትች ባናትሽ ትተከያለሽ። እከካም ቁጭ ብለሽ ወንበር ከምታሞቂ ላይፍሽን ቀይሪ ነው የምልሽ፣ ህይወትሽን ቀይሪ እንጂ ሊያሶ እንደዚህ ናት። ኦፍ ኮርስ ነበርኩኝ አደርገው ነበረ፣ ግን እንደናንተ ሸሌ አልነበርኩም። እንደናንተ ሸርሙጣ አልነበርኩም። ይሄንን ደግሞ በኮንፊደንስ ነው መነጋገር አልነበርኩም። በብሬ በገንዘቤ በብሬ በራሴ ባቂ በወንድ ብር አይደለም፣ ነገርኳችሁ። በጥቁር ብር ወይ በቱርክ ብር ወይ በአበሻ ብር በራሴ ብር እቂጤን ሰቅዬ ማንንም አላዳምጥም። ሰው ይሄ አያሳፍረኝ። ምንም ቢሆን የከተማ ልጅ እኮ ነው እንዴ? ምኑ ናችሁ ነው እናንተ? ትጋጋጣላችሁ እንዴ ሊያ እንደዚህ ምናምን። እውነትሽን ነው ሪሊ ሪሊ? የምርሽን ነው? ሌላ ቪዲዮም ለምን አታወጡም? ሌላ ቪዲዮም ለምን አጭር ቀሚስ አድርጌ እንዲ እንዲ ሚኒ ሚን ልታስል ምናምን ሸሩጣናት አላላችሁም። ለምን አታውጡም? እከካሞች እኔ ሊያ ነኝ። ማንም አያሸማቀቀኝም፣ ሊያሸማቀቀኝም አይችልም። እኔ አፍ ውስጥ ከገባሽ ግን እድሜ ልክ አለቅሽም። አዳሚ እድሜ ልክ ቡና በቀዳው ቁጥር ሙሉ እያነሳው ነው መቀጠቀጥሽ። እስኪ ዘጋኝ፣ እስኪ አቅለሻለሽ፣ ይሄን ድረስ ማለት ነው። ዩቱብ በቃሽ፣ እስኪ ላይን ድረስ። ቡኔን በቀዳው ቁጥር፣ አንድ ሲኒ በቀዳው ቁጥር እየቀጠቀጥኩሽ ነው የምኖረው። ይሄንን ደግሞ አስረግጬ ነው የምነግርሽ፣ ለሁልሽም፣ ለሁልሽም ማለት ነው። ለእኔ የገቢ ምንጭ ናቸው። ይህንም እኮ ገቢ ዩቱብ ላይ እንደዚህ ነይ ስሪ ማንሽም ነ ና ስሪ አይገርመኝም ማለት ነው። ግን በዚህ ደረጃ አትሄዱ። እሷ እንደዚህ እኮ ነበረች። እሳይ ኮንኩም ኮንኩም እሳይ ማን ምን አገባው? ማን ምን አገባው? ከኔ ህይወት የምታቆሙት ነገር አለ። አሁን ብዙ ጊዜ ሴቶች በዚህ ልንገራቸው ወይ ሚዲያ ላይ የሆነ ነገር ይወጣብኛል ብላችሁ የምትሸማቀቁ ሴቶች አትሸማቀቁ። ከምድር ወገብ ምንም አዲስ ነገር የለም። አዲስ ነገር ሊሆንብሽ የሚችለው ትናንትና ሰራተኛ ከነበርሽ ዛሬም ሰራተኛ ከሆንሽ ያሳፍራል። በእድሜሽ አልተጠቀምሽበትም። የሰው ልጅ ሰውትም ሰርቶ ላይፉን ለመቀየር እንጂ ቁጭ ብሎ አዲስ ስልክ ስልክ የስልክ አዲስ ሞዴል በመጣ ቁጥር ስልክ እየቀያየርሽ ኮመንት ስለሰጠሽ ላይፍሽን የቀየርሽ አይምሰልሽ። የምሬ ነው የምላችሁ፣ ላይፋችሁን ለመቀየር ህይወታችሁን ለመቀየር ሌላ ስቴፕ መጓዝ እንጂ አዲስ ሞዴል መጥቷል ብለሽ ስልክ እንደምትቀያየሪው ህይወትሽን አትኖሪ። እከሌ እንደዚህ ይለኛል ብለሽ አትሳቀቂ። ማንነትሽን ይዛጅ ተገኘ መደበቂያሽም መኖሪያሽም ያሹ ነገር እንጂ ያሹ ስልክ አይደለም ስልክ የሰው ልጅ ታሪክ ይኸውልሽ። ሁላችንም የጊዜ ጉዳይ ነው እንጂ የእያንዳንዱ ፋይል ይወጣል። ሊያሾው ምን አለች በሉ፣ የእኔ ሊያን ሊያን ላይቭ ላይ የተቀዳ ቪዲዮ ወጣ ብላችሁ ነው። ብዙ የሚያሳፍር ቪዲዮዎች አሉ የሁሉም ሰው ሁሉ፣ የሁሉም ማለት ለእናንተ ያሳፍራል ያላችሁት ማለት ነው በጣም ብዙ ብዙ ቪዲዮዎች መቼ ኤአይ መቼ የተቀናበረ ቪዲዮ እሪ ሊሆኑ ቪዲዮዎች አሉ። የጊዜ ጉዳይ ነው። እኔ በእንደዚህ አይነት አልታወቅም፣ በእንደዚህ አይነት ስብናም የለኝም፣ ግን የጊዜ ጉዳይ ነው። ይወጣላቸዋል፣ ታያላችሁ። የዛን የምልትኑ ነው ሊያሾ ላይ ብላይ ሆና ስትጠጣ የነበረውን ስታረግ አክተ ያደረገችውን ነገር እንደ ነውራ አይታችሁት ነው። አረ ብዙ ነውር አለ። እኛ የያዝ ነው የደበቅ ነው ዝም ያለው። በጣም ብዙ የሚያሳፍሩ ነገሮች አሉ። ዛሬ ላይ የምትከራከሩላቸው ጨዋና ተስከሬ የምትሏት እኮ በየዱባይ ሂዳ ስትላላ ስትሳሳ ቂጧን ስትሰቅል ምን ስትል ባድ ላይ ምን ስታደረግ ያሉ ቪዲዮዎች እኮ አሉ። የሚያሳፍሩ ቪዲዮዎች እኮ አሉ። ሩም ሲገቡ፣ ሩም ሲሄዱ፣ ሩም ሲወጡ የተቀረጹ ቪዲዮዎች አሉ። ተው እንጂ ጋይስ፣ ይህን ሁሉ አፍነን ነው እኛ ተቀምጠን ዝም ብለን የምናየ የምታወሩላቸው ላይቭ ከፍተው እኮ ዊድ እያጨሱ ፓንታቸውን እያወለቁ ቂጤ መሸከም አቃተኝ እያሉ እንደዚህ ሲያሳዩ የነበሩ ሰዎች ናቸው። ዛሬ ሊያሾ ላይፍ ላይ ሁና እንደዚህ ያወራች የምትሉ ተው እንጂ ጋይስ፣ ተው ተው። አንዳንዴ የጻዲቅ ነው ሊያሾ። ሰው ተቶች፣ አርቲስት ተቶች ይተቻሉ፣ በስራቸው ይተቻሉ። ኦኬ፣ የኔ ወሬ፣ የኔ ስራ፣ የኔ ተግባር፣ የምሬን ነው መለሽ። ይሄ ከሆነ እንደዚህ ከሆነ ኢትስ ኦኬ ኖርማል። ትናንትና የነበርኩበትን ላይፍ ዛሬ ላይ ወይም አልጎዳኝም አውቂውን ይኖርኩት በዚህ ደረጃ አትጨነቁ። እንትና በአንቺ ምክንያት ትዳሩ መጣሽ። በመጀመሪያ ደረጃ እግዚአብሔር ያጣመረውን ትዳር ሰው አያፋታውም፣ በመጀመሪያ ደረጃ ማለት ነው። ትዳር በሰዎች ንግግር በሰዎች ወሬ የሚመሰረት አይደለም። ግጭት ሊኖር ይችላል በትዳር ላይ ሶ ለዚህ ደግሞ ጥሩ ምሳሌና መልስ የሚሆነኝ እግዚአብሔር ይመስገን። ሊያ ሊያ ብላችሁ ስታወሩ የነበራችሁ ሰዎች ትናንትና አርቲስት ሳምሶን ታደሰ ወጥቶ በህዝብ ፊት በሴይፉ ኢቤስ ላይ መልስ ሰጥቷል። ራሱ ብዙ ነገር ችሎ የኖረ ባል እንደሆነ እኔ ሳሎን ማለት ነው። አያችሁ፣ አንዳንዴ ስታወሩ እንደዚህ በፌክ አካውንት አትንጭ ማንሽ፣ በፌክ አካውንት እየበጠች አትንቦጫረቂ። ከባለቤቱ በላይ እናንተ ማውራታችሁ አፍ ማሞጥ ሞጥ ነው የሚሆንባችሁ። ባለቤቱ ራሱ እኔ ጥሩ ባል ነበርኩኝ ብሎ ከመሰከረ እኔ አደለውም የነሱን ትዳር ያፋተውት እኔ አደለውም ያል ያየውት እኔ እንደ ሚዲያ ሰው መናገር ያለብኝ ተናግር ያለው ያየውትን የሰማውትን ተናግር ያለው እንጂ ያደለው ገባችሁ። ሚዩት እንትን የለችም። እሺ አቡ በጠዋት ማንስ ጁ ጫት አይደለም፣ ምን አባሽ ትመጫለሽ ነው ይትጂ ልብክ እኔ አይደለሁም። ስለዚህ ሊያሾ የከሌን የከሌን እንዴ ባለቤቱ ወጥቶ መልስ ከሰጠ ከዚህ በላይ ምን ትፈልጋላችሁ ጋይስ ምን ትፈልጋላችሁ? እኔ ለትዳሬ በጣም ጥሩ ባል ነኝ፣ እኔ መልካም ባል ነኝ፣ ቤቴን ጠንቅቄ ይዛለሁ ብሎ ካለ እኮ ይህ ሰው እኮ ብዙ ያልተናገረው ብዙ ነገሮች አሉ ማለት ነው። ሰው ሊያሹ አይደለችም የእነሱን ትዳር የበተነችው ወይም ትዳራቸውን ያናጋችው ስለም አቸኩ ሎሬ ወይ የመገንዘብ የመረዳት ችግር ካለባችሁ ራሳችሁን ጠይቁ። በተቀራ አዎ እኔ ማቃቸውን የሰማዋቸውን የሚዲያ ሰው ነኝ፣ ዩቱበር ነኝ። የማውራት እውነተኛ የሆኑትን ነገሮች የማውራት ግዴታ አለብኝ። በተቀረ አትንቦጫረቁ፣ አትለፍልፉ፣ እባካችሁ ከሌ ከሌ አትበሉ። ማን እንደሆናችሁ አንድ አካውንት ሰላሳ የሰው ልጅ በስልኩ ጋ ሰላሳ አካውንት ይኖሯል። ሰላሳ አካውንት ይኖሯል። እግዚአብሔር ምስክሬ ነው። ሰላሳ አካውንት ያላቸው ናቸው በተለያየ ፌክ አካውንት እየመጡ የሚመልሱ አንድ ሰው ሰላሳ አካውንት እኔ ማመን እስኪያቅተኝ ድረስ ማለት ነው። እግዚአብሔር እግዚአብሔርን በዚህ ደረጃ አትይሉ፣ ምክንያቱም ይቀጠቅቃል። ናታን የምትባየው አጥፍቶች ከሆነ እኔ አላጠፋሁም፣ ላጠፋም አችልም በማንም ሰው እኔ አልደበቅም። ምናልባት አንተ ወይ አንቺ ሊመስልች ይችላል። እኔ አጥፍቼ በሌላ ሰዎች ልደበቅም መሞክር አልሞክርም። ማታቀኝ ከሆነ ሊያ እባላለሁ፣ በሪል ስሜ ብርክታይት ይባላለሁ እና በህይወቴ ጥፋቴንም ስህተቴንም መማምን ልጅ ነው። ያጠፋሁት ምንድን ነው፣ ያላጠፋሁት ምንድን ነው ብዬ አስባለሁ። ሰዎች ስለሚሰጡትና ስለሚናገሩት አስተያየት ግድ አይሰጠኝም። ምክንያቱም ሰዎች በተናገሩና በወሩ ቁጥር ሜክ ስለማደርግ ማለት ነው። ግን እውነቱን ንገረኝ ካልከኝ ወይም ንገሪኝ ካልሽኝ እነግርሻለሁ። እንደምትይው አይነት እንደምታስቢው አይነት ሰው አይደለሁም። ሚዲያ ላይ ወጥቼ ሰውን መተቸት ወይም መናገሬ ከኔ ህይወት ጋር እያይዛችሁት ከሆነ እናንተ ደካማ ስለሆናችሁ ነው። እኔ ሊያ ነኝ። አዎ ዩቱበር ነኝ። የራሴ የሆነ ኮንተንት አለኝ። የምናገርበት የራሴ የሆነ የምናገርበት ሙድ አለኝ። እኔ ብቻ አይደለም፣ ሁሉም ሰዎች ይናገራሉ። ሁሉም ሰዎች ይተቻሉ፣ ማንነታቸውን ደብቀው ያልሆነ ነገር እያወሩ ማለት ነው። ሶ እኔ እንደዛ አይደለሁ፣ ፊት ለፊት ስለምናገር ያየሁትን ነገር። አዎ ሊያሾ እንደዚህ ትላላችሁ፣ ግን አይደለም። እውነታዊ እኔ ጋር ያሉት እውነታዎች ይበልጣሉ። እኔ የምሰማቸው እውነታዎች፣ እኔ የማዳምጣቸው የማያቸው እውነታዎች ይበልጣሉ። ያየሁትን እውነታ ግን ፊት ለፊት አደለም፣ መጥቼ የምዘረግፈው ቢያስ በሾር ነው ስናገር። ጆሮ ለባለቤቱ ባዳ ነው። ሰዎች ልክ እንዳንቺ ወይም እንዳንተ ቁጭ ብሎ የሚያዩ ሰዎች ቲክቶክ ላይ መጥተው ፎቶቸውን ለጥፈው ያስረግጧቸዋል። ከዛም ሊያሾ ይባላል። እኔ ያሰብኩትን እነሱ ያውቁታል ማለት ነው። ልዩነቱ ምንድ ነው? እኔ ደፍሬ ወጥቼ ስለምናገር ነው። ተረዳ ወይ ተረዳሽ? እንጂ አንቺ ምናምን ምኑ ነው የኔ ላይቭ ላይ ሰው የቀረጸው ቪዲዮ እኮ አደለም። ላይቭ ላይ ሁኝ እኔ ራሴ ፏብዬ ቡርቅ ቡርቅ ቀበዬ ሙርቅ ሙልቅ ቀቀ ቀበዬ ላይቭ ጋር ብቻ ከአይጂ ጓደኞቼ ጋር የተቀረጸ ቪዲዮ ነው። በቃ አለቀ። እየተጫወትን ነው፣ እየሳቅን ነው። እንደውም ሁሉም ነበሩ። አሁን ቲክቶክ መጥተው ቪዲዮ የሚሰሩት በአጠቃላይ ነበሩ። ዩቲዩብ የሚባል ነገር አልነበረም። በሰዓት ቲክቶክ የሚባል ነገር አልነበረም። አይጂ ላይ ነበር የምናውረው። ስለዚህም ላይክ ኖርማል። እኔ ይኸውላችሁ፣ አታካብዱት። ለናንተ ከሆነ የከበዳችሁ ባይዘዌ በዚህ አጋጣሚ ሊያሾ ለሊያሾ ለኢን ላንቺ እንዳይሰብርሽ እያላችሁ የምትሰሩ ወቶች አመሰግናለሁ፣ ግን አትስሩ እንደዚህ አይነት ነገር። አያስፈልገኝም ለኔ፣ ምክንያቱም እኔ በቂ ነኝ። እኔ ለማንም በቂ ነኝ። እግዚአብሔር ምስክሬ ነው። ሊያይ እንዳትሰበር አይዞሽ አትበሉ። እግዚአብሔር ይርንክ ይኳትሙት አትበሉ። አያስፈልገኝም፣ ምክንያቱም ይሄ የሚያሰብር ቪዲዮ አይደለም። ይሄ የሚያሰብር ማንነት አይደለም። የዛሬ 3 አመት፣ ኢትዮጵያ ሳልመጣ በፊት 6 አመት ሳልመጣ በፊት ሳላገባ ሳልወልድ የነበረ የሲንግል ሴትነት ህይወቴ ነበረ። ኢንጆይ ኢንጆይ እያደረኩት ምን፣ ሁልሽም ሰክረሽ ጠጥተሽ አይደለም ነው የምትገኝ፣ ሲያሻሽ ናይጄሪያ ጋ ሲያሻሽ አረብ ጋር ይሻር አይደለም ነው የምትጋደም? ምን አባሽ አፋችን ትከፍታላችሁ፣ ነገሩን ባይ እንዴ? ምን ሁላችሁ ነው? እኮ ሰክሬ ቤቴ ገብቼ ነው ላይብ ላይብ ከጓደኞቼ ጋር የሳኩት ምን ታካብዳላችሁ? እንዳታካብዱ እኮ ምን እንተዋወቅ እንተዋወቃለን። ይሄ ላይ ለእኔ እንዲ እንትን እንደ ሞራል ሊያየ አይዞሽ የምባል ሴት አይደለው ተረድታችሁኛል አይዞሽ እንዳትሰበሪ እንደዚህ ከሆነ የምትሉኝም ሴት አይደለው ስላልሆንኩ ማለት ነው እንደዚህ አይነት ሴት አይደለው በቃ ይሄ እንደዚህ አይነት ልጅ አይደለው ማንም ሰው እኔን አይሰብረኝም ማንም ሰው ማለት ነው ስለዚህ በዚህ ሰዓት በዚች ትናንትና በነበረችው ቪዲዮ እኔን ሰፖርት ለማድረግ ሊያየ እንደዚህ እንደዚህ አይዞሽ ላላችሁኝ፣ በአጠቃላይ ስፔሻሊ ሎዛ እኔ ሎዛን አውርቻ ውርቻት ፎሩም ተደራርገን አናውቅም። በጣም ነው የማመሰግነው፣ በጣም ነው በጣም በቃ ማለት ቃል የለኝም። ቴንክ ዩ ማለት ላይክ በዚህ ደረጃ ተረድተሽ እንደዚህ ስታወሪ ገርሙኛል። ምክንያቱም ተቃራኒሽን ነገር ነው ማየው አንድ እህቴም እንደዚህ ቱር የምታደረግ ልጅ አለች። እሷም እንደዛው ክያዬ ኪያ ባይዘው ወይ በጣም ልጅ ነው ወይ ልጅ ኪያዬ በጣም ወድ ወንድሜ ነው። ሁልጊዜም ስህተትም መጥፎም ነገር ስሰራ በውስጥ መተ የምትመክረኝ የምትቆጣኝ ጓደኛ ነ። አመሰግናለሁ። እሺ ልጅ ምጭ አመሰግናለሁ ዮኒ። እኔና ዮኒ በነገራችን ላይ ቪዲዮ ልገራችሁ ጋይስ፣ እንደ ቪዲዮ ሲቀረጽ ማለት ነው ዮኒ ራሱ ነበረ ላይቭ ላይ ከኛ ጋር ከዛ በኋላ ስንጣላ ስክሪንሾት አስቶ ላከልኝ። ልከውለት ነበር ለዩኒ መቼ ኔላኩልስ ከዛሬ ወር በፊት ለዩኒ ቪዲዮ ልከውለታል። በጣም የገረመኝ የዩኒ ነገር ነው መነግራችሁ። እንረጋገጣለን፣ አይኑ እንሰዳደባለን ምናምን፣ በሁለታችን ማል ብዙ ጊዜ ይጻባለ ግን የሄደበትን ነገር ነው መነግራችሁ እግዚአብሔርም ይሄ ቪዲዮ ከዛሬ ልክ የተጣላን ጊዜ ልከውለታል። የሆኔ የምን ወጥቶ በሚሰድብበት እስክሪንሻት አስቶላክልኝ የተጽድመቼ መሰላችሁ? ከወር ከምናምን በፊት ማለት ነው። ይሄ ቪዲዮ አለ ብለው ልከውለታል። አይቶት ሪያክት አድርጎ ነው የወጣው። ምክንያቱም ነበረ ላይቭ ላይ ጋይስ፣ እንግዲህ አሁን ለማስቀጥቀጥም ለማውራትም ቢሆን ኑሮ ኮ ከሆኔ የበለጠ ሊቀጠቅጠኝ የሚገባ ሰው አልነበረም፣ እውነት እንነጋገር ካላችሁ ማለት ነው። ግን ዝም ያለው አይቶ ነበረ። አይጂ ላይ ነበረ የሆኔ አይጂ ላይ ነበረ፣ ተመልክቶኛል። እዛኔ ውጪ እያሉኝ ነበረ ሰክሬ ገብቼ ሲነጋን የገባሁት ሁሉ ማለት ነው። ውጪ እያሉኝ ነበረ። ስለዚህም ቢፖስት ቢያወራ ውቢል የሆኔ ላይ ያምርበት ነበር ቢ ምናምን ወየው ምት ምንድን ነው በጠዋቱ መርዱ ውጭ ከዚህ ቤት ምናቸውን ወይ ጉድ እኔ እኮ የገረመኝን ልንገራችሁ በጣም ያሳቀኝን ነገር ጌመር እኮ አይደለም ቢጎ ምናምን የሚባል አፕሊኬሽን ነበረ ቲክቶክ ሳይመጣ አይጂ ላይ ምናምን እዛ ላይ የሚወራው የሚደረገው ነገር ብታዩ ያው ሲባባሉ የነበሩት ሰዎች በአጠቃላይ የተላከልኝ ሪከርዳቸው ወሬያቸው ቪዲዮዋቸው ከዚህ በፊት እዚያ አይጂ ላይ ሲለቀቅ ይሄን ሁሉ እየዛው ነው ሊያላሸማቅቁ የሞከሩት። አልኩኝ እኔ የምሸማቀቅ ሴት አይደለሁም። እኔ አልሸማቀቅም። በነገራችን ላይ ሕይወት፣ ላይፍ ያስተማረኝ ሴት ነኝ። ሕይወት ጠንካራ ሰው እንድሆን ያደረገኝ ሴት ነኝ። ማንም አይደለም። ወይ ልጄ፣ ማ ምን፣ ሕይወት ያስተማረኝ ልጅ ነኝ እኔ። ይኸውላችሁ እናንተ እንደምትሰጡት ኮመንት ኮመንት ኮመንት በጣም ሆረር በነበረበት ሰዓት የምሰደር ልጅ ነበር ማለት እንዴት ነው የሰው ልጅ በኮመንት በዚህ ደረጃ ሰውን የሚሰድበው ተብሎ በሚታይበት ሰዓት ላይ የምሰደብ ልጅ ነበርኩ። ዛሬ ላይ መተሽ ዩዘርን ኔ ማደለም ድሮኮ ሳይባንን ፎቶና ማንነትሽን ለጥፈሽ በምትሳደቢበት ሰዓት በኮመንት የዛ ሰዓት ነው የተሰደብኩ ልጅ ነኝ። እዚያውም ዛሬ ላይ ዩዘር ነን መብለሽ አንዱ ለሶስት ብለሽ አካውንት ከፍተሽ መተሽ እኔ ልታሸማቅቂኝ አትሞክሪ። ማንነትሽ እየታየ የምትሰድቢኝ በኮመንት የምታንቋሽ የነበረበት ዘመንን አልፈናል። ዛሬ ላይ እኔ ነው አያሸማቅቀኝም። በዚህ አጋጣሚ እንደዚህ አይነት ቪዲዮ ሊያሽ ወጣብሽ ብላችሁ እኔ ለእኔ ሰፖርት ለመሆን ምናም ቪዲዮ የምትሰሩ ሰዎች አቁሙ፣ አትሱ። ምክንያቱም አያስፈልገኝም። ምንም ያጠፋሁት ነውር የለም ምንም ያደረግት ነገር የለም። ኖርማል ማንም ሴት የምታረገውን ማንም ሴት ስትጠጣ ኢንጆ የምታደርገውን ነገር ነው። ምነው ጌመር አንበሳ ለማግኘት እና አንድ ጊፍት ለማግኘት ውስጥ ለውስጥ የስንቱን ትዳርና የስንቱን ባል ነው የበጠበጣችሁት? እንዲ አናቃችሁም? እንዲ እሱ አልበቃ ሲላችሁ ደግሞ እራሳችሁን እንደነማሜ ለማሳመር መከራችሁን እያሳያችሁ በሰርጀሪ የምትመጡ አደላችሁ እንደ ከዛም ለምንድን ነው እንደዚህ የምትባሉት ተብላችሁ ስትጠየቁ ከወደደኝ ባልሽ ብላችሁ ደረታችሁን ነፍታችሁ የምትመልሱ ሴቶች አደላችሁ እንደ ከኔ ጋር የምታወሩት ሊያሾ ብላችሁ ልታሸማቀቁ የምትሞክሩት የምሬን እኮ ነው። እግዚአብሔር ምስክሬ ነው። እኔ በጣም የገረመኝን ነገር ነው መነግራችሁ። እንዴ ባልሽ እኔ አይቶ ከሻፈደ ምን ይደረግ እንግዲህ ብላችሁ ደረታችሁን ነፍታችሁ የምትመሰክሩ ሴቶች፣ ጊፍት ለመለቃቀም አንዴ እንትናችሁን አንዴ እንትናችሁን እያሰራችሁ የምትመጡ ሴቶች፣ በዚህ ደረጃ የበታችንነት ስሜት ተሰምታችሁ ሊያሾ ልታሸማቀቁ ስትሞክሩ ታሳፍራላችሁ። ሲሆን በነገራችን ላይ ኮመንት አትስጪ። እኔ ይኸውላችሁ፣ ምን አሉ ድመሰላችሁ

ይሄ ምንም በአደባባይ ወጥቶ ይቅርታ የሚያስጠይቅ ቪዲዮም አይደለም። ለምንድን ነው የምጠይቀው? ምን ስላደረኩ ምን ስላደረኩ ነው ይቅርታ የምጠይቀው? እንዴ እስኪ ንገረኝ። ለምንድን ነው ወጥቼ ይቅርታ የምጠይቀው? ለማን በቤቴ በራሴ አካውንት የተቀረጸ ቪዲዮ ስለተለቀቀ መቶ ኮመንት ስለሰጡ ቪዲዮ ስለሰሩበት፣ ስላወሩ ነው ይቅርታ የምጠይቀው? ማለት አልገባኝም። ሊሊ አይዞሽ ደንግጠሻል። ማነ ነው አላወከኝም ለማንኛውም እዚህ ላይ መጥቼ ማለት ነው መጥቼ ኮመንት አስተያየት የሰጠዋችሁ የራሴ ኢሹ ዩቱቤ ላይ ይሹ አይሆንም። የራሴ ሹ ምክንያቱም ቲክቶክ ይበቃል። ለቲክቶክ ኔ ፍቅር እንዴት ነች። የራሴ ወሬ የራሴ ነገር ዩቱብ ላይ አይዲያ አይሆንም ወይም ሹ ሆኖ አላውረውም። ቲክቶክ ላይ ግን ለእኔ እያላችሁ ቪዲዮ እየሰራችሁ፣ አበሻ ቪዲዮ እየሰራችሁ ሊያሾ እንደዚህ ነው ኖርማል እያላችሁ መልስ ለሰጣችሁ ለተባበራችሁኝ የሀገሬ ልጆች መልስ ለሆናችሁ፣ በአጠቃላይ እግዚአብሔር ያክብርልኝ። እኔ አልሰበርም ሰበርም ሴት አይደለሁም። ነገም ወደፊት የተሻለ ነገር ነው የምመኝ እንጂ ኮመንት ላይ ለሚሰጡኝ ሰዎችና ለሚናገሩኝ ሰዎች እጅ ሰጥቼ ወይኔ የምል ሴት አይደለውም። ይህንን ደግሜ ነው ምነግራችሁ። ለምን ተብራሪላችሁ አለሽ? ኖርማል ነው። መልስ አትስጫችሁ ያላችሁኝ ብዙ ሰዎች አላችሁ፣ ነው አይደለም? ቲክቶክ ላይ በጣም ብዙ ሰው በዚህ ቪዲዮ እየወጣ ሲሰራ፣ ለምን አያስፈልግም? ምንም ኖርማል ቪዲዮ ነው። እኔ ልጄ ትሙት ብዬ ነው የምነግራችሁ። ኖርማል ቪዲዮ ነው። ለእናንተ ነው የከበዳችሁ እንጂ ለእኔ ኖርማል። ይኸው አጠገብ ያለች ልጅ አለች። ልጄ ትሙት፣ ኖርማል ነው። እኔ በዚህ ቪዲዮ አላፍርምም አልሸማቀቅምም። ይሄ የነበረ ደገርኳችሁ፣ ቲክቶክ ጌም ስትጫወቱ ሻወር ቤት ገብታችሁ የጡታችሁ ጫፍ እየታየ ገናችሁን የምትታጠሙት ቅጣት ነበር አይደለም? በዛ ሰዓት አይጂ ላይ ተሰብስበን እከሌ የኔባል እከሌ ኒባል እየተባባለን የምንሸፋፈድበት ታይም ነበረ። ልክ እንደ ቲክቶክ ሁላችንም ሁላችንም ሴቶች ማለት ነው። ይሄ ኖርማል ነው። ለእናንተ ገርማችሁ ሊሆን ይችላል፣ ወይም ሊያ ስለሆነች እንደዚህ ኖ ዌይ። ቪዲዮም እንዳትሰሩልኝ፣ ሊያየኝ እንደዚህ አትበሉኝ፣ አያስፈልገኝም፣ አለቀ። ይህንን ነው የምነግራችሁ። ለምን ታብራሪላቸዋለች ለምትሉኝ የማብራራላቸው በዚህ ደረጃ አይምሯችሁ እንዲያስብ አልፈልግማ

የምራችሁን ነው የምራችሁን ነው ወይ ስሙ። አይ የሚባለው ማቀነባበሪያ እኮ ገና አሁን እንደዚህ ቲክቶክ ላይ ሳይገንና እው ሳይባል በፊት እኛ የዛሬ ስምንት አመትና ዘጠኝ አመት እኮ ፌስቡክ ላይ እየተቀናበረብን የምንለቀቅበት ልጆች ሆነ፣ ነገርኳችሁ። ዛሬ ኮ እዚህ ጋር ምድረ ደንዝ ድንቆሮ ዩዘር ኔም ብለሽ መትች ነው ኮመንት ምሰጩ። እዛ ፌስቡክ ላይ ኮ ሳይባንድን ስምና ፎቶቻቸውን የሚሰሩበትን ሀገር ቦታ ሁሉ ሎኬሽን እየጻፉ ኮ ፌስቡክ አካውንት ከፍተው ኮመንት የሚሰጡን የሚሰድቡብን ዘመን ያለፈልን ልጆች ዛሬ ላይ ዩዘርን እኔም ብለሽ አንድ ሰው 30 አካውንት ከፍቶ የሚሳደቡ የሚናገሩ ሰዎች በመጡበት ዘመን እኔ የምሸማቀቅ ይመስላቸዋል። ያውም በራሴ ቪዲዮ የተቀረጸ እኔ ራሴ ላይ ያስተላለፉትን እውነትሽ ነው። በጣም የሚገርመኝ ነገር አውቃችሁ ድድብናችሁ ስታሳፉት ማለት ነው። በሌላ ነገር የተለቀቀ አስመስላችሁ ኮመንት እንኳን ከስር እኮ እየተጻፈ እኮ ነው። እነሉና እነ መቅዲ እየጻፉ እኮ ነው። ጋይስ ኮመንት ኮመንቱ ጣፍቶ እኮ ነው ሪካርድ የተደረገው። በዚህ ደረጃ ግን ቁጭ ብላችሁ ሪካርድ አድርጋችሁ በዚህ ሰዓት ለከኔ ለከሌ ለከሌ ለየሆኒ ለከኔ ለከኔ ብላችሁ ቪዲዮ ላካችሁ ሰዎች ደህና ናችሁ? እንዴት ነው? ልደት እንዴት ነው? ላይፍ እንዴት ነው? ህይወታችሁ እንዴት ነው? ድሮም እንደተሰደዳችሁ ድሮም ሊያስተያዩት እንደነበር ስትከታተሏት እንደነበራችሁ ነው። ያሳዝናል። አልገባችሁም፣ አልወለዳችሁም፣ በቤተሰብ አልመሰረታችሁም፣ ኑሮ አልጀመራችሁም። ለዛ እኮ ነው የሰው ኑሮ ያስጨነቃችሁ። አይዟችሁ፣ ጸሎት አድርጉ። ቁልፏ ማርያም ወይ ደሞ ባላችሁበት ቤተክርስቲያን፣ ክርስቲያን ሄዳችሁ አልሰገዳችሁም፣ እግዚአብሔር ወይ ላይፌን አስተካከል አላላችሁም፣ ጸሎት አላደረሳችሁም።